የሕዝብ ተወካዮች ምክር ቤትን ስብሰባ ወይም ውሎን እናገኛለን። የሕዝብ ተወካዮች ምክር ቤት 38ኛ መደበኛ ስብሰባ የንግድና ቀጠናዊ ትስስር ሚኒስቴር የ2017 በጀት ዓመት የ11 ወራት የዕቅድ አፈጻጸም ሪፖርት ቀርቦበት በምክር ቤቱ ውይይት ተደርጎበታል። ሪፖርቱን ያቀረቡት የንግድና ና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ንግድን ለማዘመን፣ ሀገራዊ ገቢን ለማሳደግ፣ ህገወጥ ንግድን ለመግታት፣ የኑሮ ውድነትን ለመቀነስ ና የገበያ መሰረተ ልማቶችን ለማስፋፋት እየተከናወኑ ያሉ ተግባራትን ለምክር ቤቱ አብራርተዋል። በዚሁ ጊዜም የምክር ቤቱ አባላት ተከታዮቹን ጥያቄዎች አንስተዋል። ነዳጅ በህገወጥ መንገድ ማሸሽ ሌሊት ላይ ዋጋ ጨምሮ መሸጥ እንዲሁም ነዳጅ እያለ የሌለ ያስመስሎ ማደያዎች መዝጋት ይጠቀሳል። የግብርና ምርቶች ወደ ከተሞች ሲመላለሱ የፋብሪካ ውጤቶች ደግሞ ወደ ገጠሩ የህብረተሰብ ክፍል ተጭኖ ሲንቀሳቀሱ መንግስት ባስቀመጠው የተለይ ህገ ወጦችን ለመፈተሽ የተቀመጡ አካላት የተለያዩ ገንዘቦችን በመጠየቅ ችግር እየተፈጠረ ስለሆነ ዝግ ያሉት ነገሮች በደንብ መታየት አለባቸው። ኤክስፖርታችን እዚህ ደረጃ መድረሱ በጣም ብዙ ተሰርቶ ብዙ ደክማችሁ ቀን ተለሊት ለፍታችሁ እዚህ ደረጃ እንደደረሰ እሙን ነው። ግን ስቲል ማነቆች አሉ፣ ዲስከሬጂንግ ፋክተሮች አሉ። ከነዛ ውስጥ አንዱ ናሽናል ባንክ ፐርሚት ለመውሰድ የሚወስደው ጊዜ የነዳጅ ንግድ ህገ ወጥነት ለብልሹ አሰራር የተጋለጡ መንግስታዊ ኬላዎችን እንዲሁም በሪፖርቱ በተዘረዘሩ ጉዳዮች ላይ ከምክር ቤቱ አባላት የተነሱ ጥያቄዎች ሚኒስትሩን ጨምሮ የሚኒስቴሩ የስራ ኃላፊዎችና ሌሎችም የስራ አስፈጻሚ አካላት ምላሽና ማብራሪያ ሰጥተውበታል አሁን ሀገራችን ካለችበት ነባራዊ ሁኔታ አንፃር ኬላዎች ያስፈልጋሉ። የጦር መሳሪያዎች ተተኳሾች ወደ መሀል ከተማ እንዲገባ ፍላጎቶች እና ግፊቶች አሉ። እሱን አጠናክረ እንቀጥላለን ለዛ ፐርፐስ ብቻ። ነገር ግን ኬላዎች ሳንቲም የሚሰበሰብባቸው እንዳይሆኑና የገቢ ማስከፊያ ልምምድ እንዳይሆኑ አበክረን እየሰራ እንገኛለን። በዚህ ዓመት ብቻ ሁለት ጊዜ ጥናት አከናውነናል። በሁለቱ ጥናቶች ላይ ከክልል መንግስት ጋር ተነጋግረናል ይነሳል ብለን ተስፋ እናደርጋለን። ብዙ ተስፋ የሚያስቆርጥ አይደለም። ከኤክስፖርት አኳያ እንደ ቻሌንጅ የተነሱ የፐርሚት አሰጣጥ፣ የዴሊኮንት ሊስት ክሊራንስ አኳያ ከባንክ ጋር የተያዙ ጉዳዮች ናቸው። ግን ይሄ ያው በዋናነት የውጭ ንግዱን እኛ እንደምናስተባብር መጠን ከናሽናል ባንክ ጋር እየሰራንበት ያለው ጉዳይ ነው። ከአምስት መቶ ስልሳ በላይ ማዳዮች ላይ የተለያዩ እርምጃዎች ተወስዷል። የህገ ወጥነት እንቅስቃሴ ውስጥ የተሳተፉት ከአምሳ አራት ሰዎች በላይ በእስራት በህጉ መሰረት እንዲቀጡ እንዲጠየቁ ተደርጓል። ከ221 ሚሊዮን ብር በላይ የገንዘብ ቅጣት እንዲመጣ ተደርጓል። ይህም ብቻ ሳይሆን ደግሞ ከ12 ሚሊዮን ሊትር ነዳጅ በህገ ወጥ መንገድ ሲንቀሳቀስ የነበረው ላይ እርምጃ እንዲወሰድ ተደርጓል።